ቤተሰቦችን ሀይሚ ለምንድን ነው የከፋት? ምንድን ነው የአስከፋት? ኢንስታግራም ስቶሪ ያለ ደግሞ ሰላምን ሰላምን ስትመርጥ ሰንበት ይመጣል ስንብት ይመጣል ብላለች። እና ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች፣ እንዴናችሁ? እንዴ እንደናናችሁ? ወይ እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ ለመድኃኔዓለም ያው ሁላችንም የሀይሚና የብሮኮች አድናቂዎች ተከታዮች፣ ብዙ ጊዜ የሀይሚና የብሮክ ተከታይ ያለኝ ማለት ነው። እና ያው ሀይሚ ሲደብራት እንደሚደብረኝ ታውቃላችሁ። ሲከፋት እንደሚከፋኝ አላቁም። እና እዚ ጋር ቪዲዮ ላይ በጣም ፊቷን ዘፍዝፋ ነው ያለችው። ምን እንዳስገባት አላቅም። የሆነ ነገር ደብሯታል፣ ፊቷ ይነበባል ማለት ነው። እና በግድ የተቀረጸች ነው የሚመስለው ማለት ነው። እና ኢንስታግራም ላይ ደግሞ ሰላምን ስትመርጥ ብዙ ስንብት ይመጣሉ ማለት ነውና። ሰላም ስትመጥ ብዙ ከህይወትህ የምታስወጣቸው ነገሮች አሉ፣ ምናምን እንደማለት ነው። አይዶኑ ምን ለማለት ፈልጋ እንደሆነ ባላቅም ማለት ነው እና ያው ትናንት ከብሩክ ያለው ነገር ተፈቷል፣ ፕራንክ መሆኑ ለምን እሷ ምንም ነገር አልተናገረችም። ኦልሬዲ ከወንድሞቹ ጋር ስለሆነ ምንም ነገር ልትናገርም አችልም። ዝም ብላ ብቻ አልተነጫነጨችም፣ ማላለችውም ግን ብሩክ በዛ ላይ ባደረጋት ፕራንክ ላይ ደሳስ የሚል ባህሪዎች ያሳይቷል። በጣም ተቆጥቷታል፣ በጣም አመናጭቋታል ምናምን ያ ነገር ያው አንዳንድ ጊዜ ሴቶች ታውቃላችሁ ቂመኞች ነን ማለት ነው ብድር ካልመለስን ነገር እማይተውን ነገር አለና ያ ነገር መሰለኝ ሀይሚን ያስደበራት ማለት ነው። እና ፊቷ ላይ በጣም ድብርት የሆነ ስሜት ይሰማኛል ማለት ነው። እና ለምን እንደከፋት ባናቅም ሀይሚሻዬ አይክፋሽ፣ አንቺ ሲከፋሽማ እኛም ይከፋላል ለማለት ነው። ያው ኢንስታግራም ላይ ነው ስቶሪ ያደረገችው ይህን ፎቶ ያዩት ማለት ነውና በጣም ተኮሳትራን የሆነ ፈገጋም እንኳን እንኳን አላለችም ማለት ነው። ተመልሳ ቀና አለችና ራሱ ካሜራ እንደሚቀልጽ አውቃ ተመልሳ ኮስተርን ያለችው ማለት ነው። የሆነ የሆነ ፈገግ እንኳን የማለት ስሜት አላየንባትም ማለት ነው እና ሀይሚሻዬ፣ ምንድን ያስደበረሽ? ይሄ ብራ ነው? ይሄ ዱድዬ ነው? እንደዚህ አስከፋሽ? ቆይ ቆይ፣ እናገኘው ብቻ፣ እናገኘው ብቻ፣ አንለቀውም ማለት ነው እና ኤኒዌስ፣ አይክፋሽ ሀይሚሻዬ፣ አይክፋሽ፣ አይደበረሽ ለምን ይካፋሻል እንዲህ። ለምንድን ነው የሚደብርሽ? ለማን ብለሽ ሀይሚሻዬ? እኔ እህትሽ እያለሁልሽ ማለት ነው እና ቤተሰቦች፣ ሀይሚ ደብሯታል በኮሜንት ላይ እኛ አለንልሽ እኛ አለንልሽ እያላችሁ ላይክ ኮሜንት ማድረጋችሁን እንዳትረሱ ማለት ነው እና እንዲሁም ለእኔ ለቤተሰብ አዲስ ከሆናችሁ ላይክም ሰብስክራይብም ሼርም ማድረጋችሁን እንዳትረሱ እላለሁ ማለት ነው እና ሀይሚሻ ምርጧ ማለት ነው እንቴ ለምን ተብሎ ነው የሚደብራት? ለማን ተብሎ የሆነት? እሷ አይክፋት፣ ምንም ነገር ሲቀር ይቀራል። የጋሽዬ ድምቀት ጨዋ ያሳደጋት ጨዋ። እንዴ ግን ሰላምን ስትመርጡ ብዙ ነገር ስንብት ይመጣል ብላ ባይሎፕራን ማድረግ ነው እና አኪድ ብሩክ አዲስ አበባ ጥሯት መጣ እንደዛ ለማለት ነው የፈለገች ሆ ነው ግን፣ ግልጽ አልሆንልኝ።